አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የተማሪ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ነገር ከጨው ያለው ሱመያን ግድ የመን ከሄደች በኋላ እየተረጋጋች ይመስለኛል ማለት ነው። እንደዚሁም ደግሞ የአዩን ጓደኛ ሰኢድ ቀለበት አደረገላት። አዩና ጓደኛዋ ተገናኝተው ተደባደቡ የሚለውን አብራችሁን ከቆያችሁ እነግራችኋለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ላይ ወደ ዋናው ነገር ሱመያ፣ እንግዲህ እኔ እኮ ጣውንቲ አዩ ብትሆንም አታውቀኝም አላውቃትም፣ ግን አዩ በጣም ነው ያዘነችኝ ስትል ተናግራለች ማለት ነው። አቶ ሰኢድ እንግዲህ ሶስተኛ ሚስት ቀለበት ለማድረግ በህልሙ ይሁን እንዴት አርጎ ቀለበት ማድረግ እንዳለበት እያወራ ነበር ማለት ነው፣ ለጓደኛው እንዴት አርጎ እንደሚያቀርብላት እንዴት አርጎ ቀለበት ሊያደርግላት እንደሚያረግላት እየተናገረ ያለ ልጅቱ ከች አለች ማለት ነው። እና በጣም ደስ ያላት ማለት ነው ፍቅሩን ሲገልጽላት ምናምን። ከዛም እሱ አይኑን ጨፍኖ ነው ስለነበረ ደስ አላት ማለት ነው። ከዛም ጓደኛው እንደመጣች ሲነግረው ደነገጠ። ሲሄድ አውዝ ቢለምን ሸይጣን ረጅ ነው ያለው ማለት ነው። ከዛም ካላደረግክልኝ ቀለበቱን ብላ ው አለች ማለት ነው። ቀለበቱን ካላደረግክልኝ ብላ እንግዲህ ኦርቶዶክስ ናት እምቢ አለች ማለት ነው። ከዛም በኋላ እሱ ያደርግልሽ ብሎ ልጁ ሲያደርግላት ማለት ነው። ከዛም በኋላ ቀለበቱን ወረወረችበት። አንተ እንዲታደርግልኝ ነው ፍቅርን በፍቅር እንጂ ሾህን በሾሀ ትበለኝ ከአንተ ነው ፍቅር ያዘኝ ብላ ቁጭ አለች ማለት ነው። ወድሃለሁ ብለው ማለት ነው። ሰኢድ፣ ጉድ ያመጣ ሶስተኛ ሚስት ያገባው ነው ማለት ነው። ከዛም ይሄንን አይታ ሱመያ እንደው ያዩ ጓደኞች መልሰው ሰኢድን ሊቀማት ነው እኔ እኮ የማላውቃት እስከሆነ ድረስ እንደ ምንም አልመሰለኝም። እንዴት ጓደኛዋን የጓደኛዋን ባል ትወስድባታለች እያለች ነበር ማለት ነው። ሆኖም ግን አዩና ልጅቷ ተገናኝተው አዩ ሆዬ ምግቧን ሰርታው ቡናዋን አፍልታ ካሰነጋገደች በኋላ ስለ ሰኢድ ምን ይሰማሻል? ስለ ሰኢድ ምን አዲስ ነገር አለ ምናምን ስትላት ያርበተብተኛል አላለች እንደዋለች እሱ ካልደወለልኝ ምናምን በቃ ይደውልልኛል ምናምን፣ በቃ እሱ ካልደወለልኝ ይደብረኛል ምን ይለኛል ምናምን ሁሉን ነገር ሀይ ሆዬ አስለፈለፈቻት ማለት ነው። እና አይ ያዩ በረኪና። ከዛም በኋላ ያንን ካስለፈለፈቻት በኋላ እንግዲህ በኋላ ላይ በቦክስ ነው ያቀለጠቻት ማለት ነው። ድብድብ አድርገ ቁንጥጥጥ እግዚአብሔር እስከምትል ድረስ ማለት ነው። እንደዚህ ያለ ሰው አይጣልባችሁ። ውድቅ ገና ስትገቡ ፊት ቢነሳችሁ ይሻላል ማለት ነው። ገና ስትገቡ ፊት የሚነሳችሁ ሰው ይሻላል እንጂ እንደዚህ እንትን የሚላችሁ ሰው በጣም ከባድ ነው ማለት ነው። እንደዚህ አብልቷ ጠጥቷ ዘንግቷችሁ የበላችሁትን እስከምትተፉ ድረስ የሚደበድብ ሰው አይጣልባችሁ ማለት ነው። ልጅ ሱ ራሱ ቅብጥ ናት። ሂዳ አዩን እንደዛ እንዴት ልትላት ፈለገች? ህብድም ሆኖ ታውቃለች። ሁለተኛ በሰኢድ የመጣባት እንደማትደራድር አዩ የታወቀ ነው። ካሁን በፊት ጥርስ ሰብራለች፣ ስንት ነገር አድርጋለች እና እቺ ደግሞ የተንከረፈፈች ሌላ ነገር አላመጣች። ጉድ የሰኢድ ጉድማ ገና ብዙ ነገር እንሰማለን ወደፊት ማለት ነው። ድራማቸው እንደቀጠለ ነው። ግን ይሄ ድራማ መቼ ነው የሚያበቃው የሚለው ነገር ደግሞ ያሳስባ ነው ማለት ነው። እና አረ ጉድ ነው እና ሱመያ ይህን ስታይ በጣም ነው የገረማት። ፈገግ ብላ ነበር ስታይ የነበረው ቪዲዮ ማለት ነው። ምክንያቱም አዩ ምን ማድረግ እንደምትችል ስለሚገባት ማለት ነው እና ሱመይቴ እንግዲህ ደስታሽ ና ላይ ይመልስልሽ። በእንግዲህ ደስታሽ ተመልሶ ልጆችሽ አርገውልሽ ምትደሰቻ ላይ ያድርግሽ። እንግዲህ የሁለት ወር ልጅ እያለች ነው ልጅ ይሄደው ብላለች ማለት ነው። ሁለተኛዋ ልጅ ለካ ሴት ና ማለት ነው እና እሷ የሁለት ወር ልጅ እያለች ነው ይሄደው አለች። እንግዲህ የኢትዮጵያ ነው ያለው ማለት ነው። እንደምታውት ሰይር ዘና ፈታ እያለ ነው ያለው ማለት ነው። ሆኖም ግን ሱመይቴ ሰዎችን ራስሽን ጠብቀሽ ራስሽን ተከብረሽ የምትኖር ጀግና ሴት ነሽ እና የእኛ ተምሳሌት ነሽ። ፈጣሪ ገዝሽ ማለት ነው ሳይል ግን ያለበት አኋል በጣም ከባድ ነው። ሌላ ጣጣ ውስጥ ይገባል ማለት ነው። ገና ሶስተኛ ሚስት ሌላ፣ እንዴት አድርጎ ቀለበት እንደሚያደርግላስ እንዴት ብሎ እንደሚያደርግ ምናም አረፈጣም ነው የገረመኝ ማለት ነው። ወንዶች ለካ ሆሆ እንደምን ይሻላቸዋል ማለት ነውና እንዴት እንደው ልጆች እኳ አይልም እንዴ አይልም እንደው ያችም ጋር ያችም ጋር እንደው መዛለጥ እንደው ሙስሊም እንኳ በሆኑ ማለት ነው። ሙስሊም ያልሆኑ ሴቶች ጋር እንደዚህ መላላጥ ምናምን ምን ያደርጋል ማለት ነው። እና አንዳንድ ጊዜ በጣም ያሳፍራል ማለት ነው። በማንነታችን ላይ የቀለልን እስከሚመስል ድረስ ማለት ነው እና እንግዲህ ላይክ ሸር፣ ሰብስክራይብ ማድረግ አበረታቱ። በአዲስ ነገር ከችላለሁ። የሰላማቸው ይብዛ። አሰላሙ አለይኩም ረመቱላ ወበረካቱ።